አንጋፋው አርቲስት ሰለሞን ተካልኝ ከዚች ዓለም ድካም አረፈ። በጣም የሚያሳዝነውና እና የሚያስደነግጠው ባልተጠበቀ ጊዜና ሰዓት ማረፉ ነው። ይህ ታላቅ አርቲስት በማለትም በርካታ የመረጃ ምንጮቻችን እየገለጹልን ነው። ከዚህ በፊት የሰራዋቻቸው ስራዎች በተለይ እጅግ አስገራሚ እና በተለይም ከተለያዩ መንግስታት ጋር በነበረው ምሰጥ አገባ በፖለቲካ ምክንያት ከዚህ በፊት በያድግ ጊዜ ነበር ከሀገር የተሰደደው በማለትም በርካቶቹ ሲገልጹም ተስተውሏል። በተለይ ሁሉም ዜሮ ዜሮ የተለያዩ ስራዎችን በመስራት በተለይ የፖለቲካ ስራዎችን ለኢትዮጵያ ወጣቶች በተለይ ለአርቲስት ወደ አርትሙያ ለመመጡትም በማስተማርም የታወቀ ድምፃዊ እንደሆነና በድምፁ ደግሞ የማያውቀው የለም። እጅግ አሳዛኝ የፍቅር ዜማዎች መካከል ደግሞም ነሽ ወይ ደና ደና የምለው እጅግ ተወዳጅ እንደነበረም የታወቀ ነው። ከአርቲስት ሰለሞን ተካልኝ ስራዎች መካከል አርቲስት ሰለሞን ተካልኝ ወደ አሁኑ ሆስፒታል እንደደረሰ ነው ህይወቱ ያለፈው በማለትም ነው የመረጃ ምንጮች የገለጹት። እጅግ አሳዛኝና ልብ የሚነካ እንደሆነ ነው በርካቶቹ የገለጹ ያሉት። እጅግ አሳዛኝ ለመላ ወዳጆቹ፣ ለአድናቂዎቹና ለቤተሰቦቹ መጽናናትን እንመኛለን ከሚዲያችን